እንደዚህ እንደ ቁርአኑ እንዳወራ ነው። ከዛ እኔ ባይብሉንም በጣም እንደተረዳሁት እና እንዳነበብኩት ምንም በጣም በጣም የሚወደው ልጁ እንደ እንዳጠነቅቃት እና እዛ ቦታ ላይ ልክ ማለት እነ ጳውሎስ ላይ ዘግቶ ከዛ በኋላ ምንድን ነው የሆነው? ምንም አይነት ነቢይ ዳግም እንደማይመጣ እምነትም እንዳሌለ የመጨረሻ ነብይ ነው።

ጋነዳ የተረገመው ታዲያ ማነው የተረገመው? ማን ነው የሚሰብክ ነው? ሌላው መጽሐፍ የሚሰብክ እኮ በዚያን ጊዜ ሌላ መጽሐፍ ይመጣል። እንደዚህ አይደለም፣ ቀጣይ መጽሐፍ እኮ አይመጣም ነው አዳም አንድ ጊዜ ሆነ። በመጀመሪያ ከእኔ በኋላ በጣም ብሎ ኢየሱስ ክርስቶስ የተናገረበት ቦታ ካለ ስተናስኬቱ ጋር ነው። ደስተን ቆይ፣ እሱ ገና ና የሆነ እዛጋ ቆ እንትን አወጣለ አለው። ግን ምንም አይደለም። ምን አለ መሰለ፣ እዛ ጋ ዮሐንስ ራዕይ መጽሐፉ ሲዘጋ ከዚህ መጽሐፍ ውጭ የሚሰብክ የተረገመ ይሁን ይላል። የቱ ጋር ነው ኢየሱስ ክርስቶስ ከእኔ በኋላ ነብያ አይመጣም ያለው? ሰላም አለይኩም። እንዳጠፍን ቆይ እሱ አንተ እኮ ታውቀዋለህ፣ መጽሐፉንም አንተ ታውቀዋለህ። ልንገርህ፣ እኔ አሁን ለምሳሌ አንድ ስልክ ስለያዝኩ እንጂ አሳይ ነግርህ ነበር። ምንኛ በእኔ የማይሰናከል ምንኛ ብፁ ነው። ከዚህ እንኳን አለ ቢሏችሁ እንዳታደምጡ፣ ማንም ከዚህ ይመጣል ብሏችሁ እንዳሰሙ በቃ እሺ። ታምራት ታምራት ይሄ ነው እንግዲህ ስሙን ቀይሮ ሙስሊም ነበርኩ አሁን ክርስትናን ተቀብዬ ነው ብሏቸው እንዴት እንኳን ልመልሰው ይቻላል? አርካኑል ሙስሊም ስድስት ነው። ማለት እስላም ልሙስሊም ነበርክ ብሎ አስባቸውታል። ሙስሊም ነበርክ ብሎ ቪዲዮ ያሰሩታል። ቅዱሳኖች ይት ምስለኛ ጥ ሸሪፍ አወል ብሎ ስሙ ሰይሙ። ማለት አርካኑል ሙስሊም ስድስት ነው አለ። አንተማ ቀርታሃል አልኩት። ይህት ቀረ ቀረጫ ያውቀዋል አርጋኖስ ሶላ ስንት ናቸው ያልኩት? አምስት ናቸው ነበር። ይህ ሰው እውቀቱ የለ። እሺ ለማንኛው በዚህ አትመጡ ጥሩ ነው። በዚህ ነገር አትመጡ። በጣም የሚያስጠላ ተበላበት ኮይ ነገር በጣም አለፈ። ወላይ እስካሁንም ድረስ በዚሁ ላይ ቀይሩ እንጂ ሌላ ሙድ በቃ እስከ መቼ ይሄ ሙስሊም ነበር እኮ እንደዚህ። በእውቀት ተሟገት እንጂ በቃ፣ ሃይማኖታቸውን ታደጉት። በእውቀት አንድ ሙስሊም አይታችኋል? እኔ ክርስቲያን ነበርኩ ብሎ ሰዋሽ አያደርገውም በፍጹም። እኔ ክርስቲያን ነበርኩ ከሰመኩ ወላይ፣ ከእስልምና እንደመውጣ ስለማውቀ አላደርገውም።

አይፈቀድም እንደዚህ በንጽጽር እያደረግሽ እንትን ብታይ አይገባም። ንጽጽር ጥያቄ ያላቸውን ሆነ የነሱን ሃይማኖት እንደዚህ እንትን እያልሽ አይፈቀድም ብለውኝ ነበር እና ይሄ እንዴት ይታያል? እኔ የምጽፈው ኔ መጽሐፍ ቅዱሶችን ጥቅሶችን እያጣቀስኩ ምናምን ነው ካልተጻፈ ውጭ አልጽፍም ማለት ነው። ግን እንደዚያ ብለውኝ ነው እና እንዴት ይታያል? በትምህርት ቢሆን ጥሩ ነው። በትምህርት አድርቶችን ንጽጽር ትምህርት በደንብ ተማሪ እና ከዚያ በኋላ ሰዎችን አስተምር። ኖ እኮ ንጽጽር ትምህርትማ እየተማርኩ ነው። ግን ያኔ መጥፎ ነገር ካልጠቀስኩኝ መጽሐፍ ቅዱስን እየጠቀስኩ ከሆነ የሆነ መጥፎ ቃላቶች ካልተጠቀምኩ ምን ችግር አለ? ስሜታቸውን በሚነካ ነገር መሆን የለበትም። እስኪረዱ ድረስ ያንን ስሜታቸውን በሚጎዳ ነገር መሆን የለበትም። እንደሱ እታ አይወሱም። እና እንትን በይ፣ በማስተማር ነው በማስተማር ነሽን እሸ ጀዛ ከለ ር አሰላሙ ዐለይኩም አለይኩም ሰላም ወረሕመቱላሂ ወበረካቱ እኔ ጥያቄ ባለቤቴ በሶስት ፈታኝ ማለት ሶስት ጊዜ ፈትሽ ያለው ፈትሽ ያለ ከዛ ደግሞ በበነግታው በረጃቱ ብያ ለ ወ በሰዓቱ ማለት ነው። እና እኔ ደግሞ ያኔ በእርግጥ በሰዓቱ በተፈጠረው ነገር አቃለሁኝ የሆነ ንድር ስሜት ውስጥ ያኔ እንደሚያስገባ ማለት ነው። ግን ያኔ ይሄ ይፈጠራል ብዬ አልነበርም። ከዛ ወዲህ ግን ያኔ ብዙ ቦታም ያንተንም ማዳመኩኝ፣ ሌላም ቦታ እንደዚ ሰርች እያረኩ ዩቱብ ላይ ማዳመኩኝ የሆነ

ስ የሚሰራው ኃጢአት ያዘ በህልሙ ማለት ነው። ሰውየው ብዙ ኃጢአት ያደርጋላ። ሊሰርቅ ይችላል፣ ሊገድል ይችላል፣ ጽሙት ሊሰራ ይችላል። በህልሙ የአንድ ኃጢአት ይቆጠራል? አይቆጠርም። ለምን? አሁንም አእምሮውን እየተጠቀመ ያለበት ግዝበት ስላልሆነ። ሶስተኛ ወአኒ ልመጅኑን ሓታ የፊቃሉ ነው ስ ልክ እንዲሁ እብድ የሆነ ሰው ወይም የአይምሮ ህመምተኛ የሆነ ሰው ወደ ንጹህ አይምሮ እስኪመለስ ድረስ የሚናገረውም ሆነ የሚሰራ እንደ ኃጢአት አይቆጠርበትም አሉ። አሁን የተቆጣ ሰው ከልክ በላይ ራሱን ከመቆጣጠር ውጭ የወጣ ሰው ከዚህ ነው የሚመደበው። በዚያ ሰዓት ልክ እንደ እብድ ነው፣ ህክሙ ምን እንደሚናገር እንደሚያደርግ አያውቀውም። አንዳንዴ በጣም ስንናደር ጊዜ ያንን ንግግር ከተናገርን በኋላ ሰዎች መጥተው እንዲህ ብለሃል እኮ ሲሉን አላልኩም የምንልበት አጋጣሚ አለው። ራሱን ከመቆጣጠር ውጭ ከባድ ንዴት ውስጥ ሆነት ስለተናገር ነው ያን ቃል። በዚህ ሁኔታ ላይ ሆኖ ከሆነ ሰውየው ፈትችሻለ ያለው ኒካ አይወርድም። ለዚህ ነው ዑለሞች ጠላቁ ልቀጥባን ላ ያቃሉት የተቆጣ ሰው ፍቺ ፍጩ አይወርድም ያሉት። ስለዚህ አሁን ሰውየው ራሱን ያውቃል። በምን ሁኔታ ላይ እንደነበር ቁጣው ራሱን ከመቆጣጠር ውጭ ያስወጣው ከባድ ንዴት ውስጥ ነው ከሆነ ያን ቃል የተናገረው ያ ኒካሁ አይወርድም። እሺ ጥያቄ ነበረ። እሺ ጥያቄ አንችነ መጀመሪያ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላ በረካቱ። እንትን ፈርዱ ሶላት ከሰገድን በኋላ ተስቢሕ ኣርገን ከዛ ኢማሙ ድዓ የሚያደርግበት ነገር ኣለና፣ እሱ እንዴት ነው የሚታየው? ከሶላት ኣሚን ድዓን ተቀብል ኣሚን ካልክ ችግር አለው ወይስ? ካብ ሶላት በኋላ ከፈርዱ ሶላታዊ ድዓ ማድረግ ከነብያችን ስለ ላ ሰለም ኣልተገኘም። ማለት በህብረት ማለት ነው ሰዎች፣ ኢማሙ ድዓ ያደርጋል፣ ሌሎቸው ኣሚን ይላሉ

በጣም ያኔ አስፈላጊ ጉዳይ ነው። እሺ ምንድን ነው ያኔ፣ ወይም አንድ የሚመች ከሆነ ያኔ በውጭ ያኔ በግል ብታናግረኝ። እንዴት ስለኛ አሁን አይመችኝም። ያው ላይ ብነኛ ምናልባት ሰውታ እንሻሉ። እሺ በግል አንድ በቪላንዲያ እና ገኝሶን የመጠማት አንገብጋቢ ጉዳይ ስለሆነ ነው። ስለ ኒካህ ነው። ወንድ ነው። ስለ ኒካህ ነው።

ስለ ኒካ ስለሆነ ነው ያኔ አንገብጋቢ ጉዳይ ስለሆነ ነው። የሚቆየ እናንተን አይደለም። ያኔ ስለኒካ ነው አንገብጋቢ ጉዳይ ስለሆነ ነው። እኔ ራሱ አንገብግብኛ በልሺ። ወንድማችን ፈጠን በልሺ። ምሳ ላ ቃብቻ ተጥቻአለን። ምሳ እንዳታደርግ ጥያቄ ምንድን ነው?